ጉርስም ሙልኝ የሀበሻ ውሸት ምን እንደተባለ። አሰላሙ አሌይኩም ወራህመቱላ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች፣ እኔ ደህና ነኝ፣ አልሐምዱሊላህ። ዛሬ በአዲስ ነገር መጥቻለሁ። ለክሸር ሰብስክራይብ አይረሳ። እንግዲህ ሳውዲ አረቢያ ያደገችው ፎፋ አረቧ ገባት ይላሉ ሀበሾች። እውነት ነው። አብራችሁ ይቆዩ። እንደዚሁም ደግሞ ሳይድ እና ሱመያ ወደ ለየለት ክርክር ገብተዋል። እናንተ ብቻ ላይ ክሽር ሰብስክራይ ማድረግ አበረታቱኝ። እንሻላ አብራችሁ ይቆዩ። ተንተን በተን አድርገ ነግራችሁ አንደሁኝ እንግዲህ ዛሬ የመጣሁበት የመጀመሪያው አጀንዳ ሳይድ የመን ሂዶ ሰላምን ካስጨነቃት በኋላ ፓስፖርቷን ከቀማት በኋላ ማለት ነው። ደን ምርመራ አደረግኩኝ የልጅ እናት ናስ የምትባለው ጠፍታኛ። ለ ያም ደግሞ የሆነው ሰላም ነች የደበቀቻት ሲል ነበረው ማለት ነው እና ወደ ሰላም ጣቱን እየቀሰረ ነበረ፣ እና ሰላም ላይ ለቀቅ አድርግ ስትል ሱመያ ደሞ መልሰታለች። ከሱመያ ጋር ያለው ሁኔታ በጣም ከረር ያለ ነው። ሰኢድ፣ ያንተ ውሸት አያልቅም። መጀመሪያ ስለ ሰላም ቪዲዮ ሰራ፣ ከዛም በኋላ ሰላምን አገትካት፣ ከዛም በኋላ አሁን ደግሞ ሰላም የልጅህ እናትናት የምትባለውን የለችም ደብቀኛ ላይ ብለሃል፣ ስትል እንግዲህ ሱመያ መልስ ሰታለች። ለምንድን ነው ግን እናንተ ሰላም አውረድ ያቃታቸው ማለት ነው? ትናንትና ሀዋን ይዛ ሰላም ፓስፖርት ይነው አስመልሽልኝ፣ ወደ ሀገሬ መመለስ አለብኝ ስትላት ነበር ማለት ነው። እንግዲህ ነገሩ ከረር እያለ ነው። እዚ ቦታ አለ ፓስፖርት እንዴት ነው አለ ጀዋዝ እንዴት ነው መኖር የሚቻለው በሰው ሀገር። ሰኢድ መቼም ይሄን አያደርግም አይደለ፣ ትልቅ ሰው ነው ብዬ አስባለሁ። ሰኢድ ደግሞ ከሌላ ሰው ጋራ ልጅ አለው። ሴት ልጅ የያዘች ልጅ ጋራ ሲላለጥ ነው የማይ በሆነ ይቱ ማለት ነው አይ ነው ማለቅ ስንት ሚስት እንዳለው ሶስት ሚስት አራት ሚስት አይዶንት ኖ ብቻ የሆነ ነገር ማለ ሰይድ ሰይድ ያንን መላጣ ሰውዬ ከተካማ ከኢትዮጵያ አንደኛ ብያለው። በቃ አራት መቶ እኔ አላቅም ማለት ነው እውነቴ። ይሄ ሰይድ ምንም ደስ አላለኝም። ቆንጂ ጌልናት ምናምን በቃ የዓመት ከምናምን ልጅ እየያዘች እሷ ጋር እየሰራ ነው በቃ ልጅሱን እየሰሙ ምናምን ምናምን ብቻ ኦሮምኛ ስለሆነ አይገባኝም። ምን ላድርግን ይሽ ምን ላድርግ? ለእናንተ ለማስረዳት እንዴት አድርጌ የቪዲዮውን ገልብጭ ልስማና ልንገራችሁ። ብቻ እኔ ራሱ ጓጉቻለሁ ማለት ነው። እዚ ዩ ትላለች። እና ሱመያ እንዳለችው ከሆነ እንግዲህ ልጆችን ማሳየት አይደለም፣ እኔ ጋር መታረቅ አይደለም፣ ምንም አትሰብ። በዚህ አስተያየት፣ በዚህ ስራህ እኔ ጋር ያለ ነገር ያበቃል፣ ሳይደሰብበት ብለዋለች ማለት ነው። አዎ እንግዲህ ሰላም የሱመያ ጓደኛ መሆኗ ይታወቃል እና ሰላምን እንድትነካባት አትፈልግም ማለት ነው። ሱመያ ሁለተኛ ደግሞ ሲሄድ በዚህ በዚህ ሁኔታ መራመድ አልነበረብህም ማለት ነው። ሰላም ጋራ ሰላም መፍጠር ነበረባቸው። ከዚም በኋላ ሱመያ ጋር ለመታረቅ ዙሩ ማክረር አልነበረብም። አሁን ላለመታረቅ ነው እያከረርክ ያለ ሆኔ ራሱ ቢሆን መሰክራለሁ ማለት ነው እና ይሄ ነገር ግን ዋጋ ያስከፍላል አቶ ሰኢድ ማለት ነው። እና ሱመያ እንግዲህ ጠንከር ብላ ካሁን በኋላ ሰኢድ ኔገር ለመታረቅ ጊዜ የሚልህም አትሞክር በቃ ውሸት ነው። ውሸት ነው የምሰራቸው ነገሮች ሁሉ ውሸት ነው። ዲኤን ምርመራ ምትለው ውሸት ነው። በቃ አላምንም ስትል ነበር ማለት ነው፣ ስትል ነበር እና በጣም ነው የሚደብረው። በቃ እስከ መቼ ድረስ ነው በዙ የምትቀጥሉስ? ሌላ ሌላ ነገር እየፈራ እንትን እያላቸው ማለት ነው። እኛ እኮ የምንፈልገው ሱመያና ሴር ታረቁ፣ አብረ ሆኑ፣ ልጆቹን አቅፎ ማየት ነው እኛ የናፈቀን ማለት እንጂ በቃ ከአንዱ አንዱ በቃ እንትን እያልን መኖር በጣም ነው የደበረ ማለት ነው። በቃ ለአንዱ ምስክር፣ ለአንዱ እንትን እየሆን ማለት ነው። በቃ እና ሱመያዬ ይህን ነገር ታስተካክለዋለች ብዬ ተስፋ አደርጋለሁ። ምክንያቱም የሚጠቅማችሁን ነገር ታቃላችሁ። አላህ የተሻለውን ነገር የወፍቃችሁ በቃ በራሳችሁ ህይወት ያታማርቱና በቃ ታርቃችሁ አብራችሁ ምሆናችሁ ማይበት ጊዜ ናፍቆኛል። በቃ ታረቁልን፣ ታረቁልን ማለት ነው። ሱመያ ያትናደጅ ደጅ ማለት ነው። ያትና ደጅ ወዷ እህታችን ማለት ነው። እና ዛሬ የመጣሁበት አጀንዳ ደግሞ ፉፋ ፉፋ እንግዲህ ታውቃላችሁ፣ አረቡ እናቷ በፊትም ተነግሯል ማለት ነው። እናቷ እኛ ጋር ትሰራለች እና እዚሁ ነው የተወለደችው። ፉፋ እንደውም ኢትዮጵያ ገብታ እንዲያውም ኢትዮጵያ ገብታ ነበር፣ አንድ ያስታውሳለሁ ማለት ነው። ጥቁር ቁር ብላ ነበር የተመለሰችው ማለት ነው። ፉፋ እና ቤተሰብ ለዚህ ያራ መጥተው እና በጣም ደብሮት ነበር እሱ ማለት ነው። በቃ ስትለየው ምናምን በጣም ደብሮት ነበረ። እና በጣም እንደ ልጃቸው እንደ እህቶቹ በቃ እንደ ፋሚሊ ነው የሚያዋት። ጓደኞቹ ጋር በቃ ይዘዋት ይዝ ነው እናታል። በቃ አይደለ። እኔ ምን ብዬ ልገራችሁ። እኔ በፊት በደንብ ነበር የምከታተላቸው ዩቱባቸውን ማለት ነው። አሁን ግን ዩቱባቸውን አልከታተላቸውም እና አሁን ማ ማሻ አላ አድርጋለች ገና ህፃን እያለች ማለት ነው። ሱቅ ይዟት ሄዶ ይገዛላታል። በቃ ዘና ነው የሚያረጋት ልክ እንደ ልጁ ማለት ነው። እና ዘና ፈታ ነው የሚያረጋት። እናቷ እንግዲህ የፉፉ የፉፉ ናት ማለት ነው። እነሱ ቤት ነው የምትሰራው። አሁን ደግሞ አድርጋላታለች ልጇ ማሻ አላ እንግዲህ። አሁን ስንት አመት ሆኗት ትመስላችሁ? እና በጣም አድርጋለች። የእህቱ ሰርግ ነበረ ሰርጉ ማለት ነው። የእህቱ ሰርግ ነበረ እና ልጆቹ የለበሱትን ልብስ በቃ ያጌጡትን ጌጥ አድርገው ነበር፣ አብረው ሰርግ ቤት የመጣቸው ማለት ነው። የኛ ሀበሻ ክፋ ታዲያ ምናሉ፣ አረቡ አሳድጉ አገባታሉ አሉ። እስተግፍሩላህ እስተግፍሩላህ። መች አድርጋ መች አድርጋ፣ ኧረ ተው እንዴ! ከመቼ ወዲህ ነው እሱ አንዳች የሚያህል ሰውዬ እች ህንፃ ላይ ገና አስር ዓመት ያልሞላት ልጅ የሚዳረው እንዴ? ምን አስባችሁ ነው? እንዴት አገባ ትላላችሁ? ነውር አደለም እንዴ? እናንተ ወይ አረበኛ ከሰማችሁ ስሙ፣ ካልሰማችሁ ተውት በቃ አረበኛ እናቅም ነው ማለት ያለባቸው እንጂ ስም ማጥፋት የለባቸውም። እንዲህ ሰውየው ያላደረገውን አደረገ ብላችሁ ስም ማጥፋት የለባቸውም። እሱ የእህቱ ሰርግ ነበረ፣ የእህቱ ሰርግ ነበረ። ስለዚህ ቤተሰብ በተሰበሰበበት እህቶቹ የወንድሙ ልጅ የራሱ ኒት ልኖር ትችላለች እና እነሱ የለበሱትን ልብስ ያጌጡትን ጌጥ አድርገው አብረው እየጨፈረች ነበረ ማለት ነው አብረው ሰርግ ቤት እንደዛ አምሮባት ተውባ ፎቶ የተነሳው ደግሞ በቃ ለዚህ ክራ ነው። በቃ ለማስታወስ ለማስታወስ ማለት ነው። እና እናንተ ግን ሌላ አላችሁ። አረ፣ ያ በሻ ክፋት፣ ወይኔ፣ ወይኔ፣ ወይኔ። አረ፣ አረ፣ ምን ብናወራ ይሻለናል? ደግሞ እኮ እኔ በጣም አምናችኋለሁ ያልኳቸው በቃ ጥሩ ልጆች ናቸው ያልኳቸው ዩቱበሮች ራሱ ናቸው አገባት አገባት እያሉ የሚፖስቱት። አረ ነውር ነው ነውር ነው። እንደዛ አትበሉ ማለት ነው። እሱ ያላደረገውን አደረገ አትበሉ። ምክንያቱም እሱ ያለው የእህቴ ሰርግ ነው። እህቴ ብትዘዋጅ አሩስ ግን በቃ ሰርግ ነው የመጣ ነው። በቃ ሰርግ ነው ይሄ ስትረሀ ነው ነው እንጂ ያለው እኔ ያገባዋት አላለም ማለት ነው። እኔ ያገባዋት አላለም በቃ። ለምንድን ነው አረበኛ እያወቃችሁ ገልብጣችሁ ለእንትን ብላችሁ የምትፖስቱት? ነውር አደል እንዴ? ከመቼ ወድን አስር አመት ያልሞላት ልጅ የምትዳረው? አረብ ሀገር ራሱ ቢሆን ማለት ነው እንዴ ያገባት ያገባት ምን ችግር አለው። ስታደግ ያገባት ምን ችግር አለው። ግን አገባች አይባልም ነውር ነው ማለት ነው። ነውር ነው። እኔ በጣም ነው የገረመኝ፣ ማለት ነው ይህን ስትሉ። ለምን እንደዛ ልትሉ እንዳሰባቸው ስም ለማጥፋት ይሁን ለስባቸው ይሁን ፈጣሪ ወቅና። እሱ በጣም የሚወዳት እህቱ በቃ እንደ ልጁ የሚያየት የሚንከባከባት፣ ለየት ያለ ፍቅር ያላቸው ቤተሰቦቹ በሙሉ ማለት ነው ቤተሰቦቹ በሙሉ ማሻ አላህ። ጓደኞቹ በጣም ብዙ ናቸው ወንዶቹ በቃ በጣም ነው የሚወዷት። አሁን አደገች፣ ያኔ ስላደገች ግን በቃ እንትን ማለት የለባትም ያኔ እንደዚህ ወንዶች ጋር መቀራረብ የለባትም ግን ደስተኛ ነች እና እሷ ደስተኛ ነች። ሁለተኛ ደስ ብሏት የግል ትምህርት ቤት እየተማረች እያሳደጓት ገና ያለች ልጅ እንቡጥ የሆነች ልጅ አገባት ብላችሁ ስማት አጥፉ ነው የምለው። ውድና የተከበራችሁ የቻናል ቤተሰቦች ላይክ፣ ሰብስክራይብ ማድረግ አበረታቱ። በሌላ ቪዲዮ እንገናኛለን። ሰላማችሁ ይብዛ። አሰላሙ አለይኩም ወረህመቱላሂ ወበረካቱህ።